ሀገር የያዘችውን የልማት ግቦች ማሳካት የሚችሉና እያደገ ለመጣው ማህበረሰባዊ ፍላጎት ተገቢ ምላሽ የሚሰጡ ተቋማትና አገልጋይ እንዲገነቡ ግብጥ እየሰራው ነው ያለው የሲዳማ ክልል ፐብሊክ ሰርቪስና ሰው ሀብት ልማት ቢሮ ባለፉት ስድስት ወራት ያከናወናቸውን ተግባራት ከክልል እስከ ወረዳ መዋቅር ከመጡ ባለድርሻ አካላት ጋር ገምግሟል። በመልካም አስተዳደር ዘርፍ አገልግሎት አሰጣጡ ከእንግልት በጸዳ መልኩ ይፈጸም ዘንድ በተገልጋይ እርካታና ቅሬታ መሰረት በየተቋሙ የክትትልና የቁጥጥር ስራው በትኩረት ይሰ ይሰራል ያሉት የቢሮው ኃላፊ አቶ አሰፋ ጉራቻ፣ በታችኛው መዋቅር ደረጃ የሚታዩ ውስንነቶች ቢኖሩም እየታየ ያለው መሻሻል ግን ተስፋ ሰጭ ነው ብለዋል። ተቋማቱ ለአገልግሎት አሰጣጥ ምቹ እንዲሆኑ በማድረግ እና በእነዚህና በመሳሰሉ ስራዎች በእቅድ ተመርተን ስራዎችን በርካታ ስራዎችን ሰርተናል። በተለይ በክልል ተቋማት ማዕከል ባሉ የመንግስት ተቋማት በርካታ ስራዎች ተሰርተዋል። በዚህ ረገድ ማለት ነው። ትልቅ ህዝብ እየመሰከረ የመጣበት ሁኔታ አለ። አሁን ምስክርነት ሁሉ እየተሰጠ ያለበት ሁኔታ አለ። በስምንት ወር ሪፖርታችን ላይም ብዙ መሻሻሎች ከሪፎርም አንጻር ከመልካም አስተዳደር አንጻር ብዙ ተቋማት ብዙ ለውጥ ምርታ ለውጥ እያመጡ የመጡበት ሁኔታ እንዳለ ነው ገመገም። ክልሉ ባለፉት ስምንት ወራት በአስር ቴክኒክና ሙያ ተቋማት ላይ ባደረገው ፍተሻ 59 የሚሆኑ ህገወጥ የደረጃ እድገቶች መሰጠታቸው ተደርሶበት በተወሰደው እርምጃ ከ25 ሚሊዮን ብር በላይ የመንግስት ገንዘብ ካላአግባብ ክፍያ ማትረፍ እንደተቻለም ተገልጿል። የትምህርት ማስረጃን ህጋዊነት ከማጥራት አንጻርም ከ253 ሺ በላይ የትምህርት ማስረጃዎች በተሰጠው ጥቆማ መሰረት ተሰብስበው አስፈላጊው የማጣራት ስራ እየተሰራ እንደሚገኝ ነው ኃላፊው የተናገሩት። በዲፕሎማ፣ በዲግሪ፣ በማስተርስ፣ በፒኤችዲ ደረጃ ያሉ መንግስት ሰራተኞች ከየተቋማቱ መዝግበን ማስረጃዎቻቸውን ሰብስበን ከመንግስት ተቋማት የተመረቁትን ለይተን ለሀገሪቱ ትምህርት ሚኒስቴር ሊከና ከፌዴራል ሲቪል ሰርቪስ ኮሚሽን ጋር በመቀናጀት ማለት ነው። ሌሎቹን ከግል ተቋማት የተገኙ የትምህርት ማስረጃቸውን በተመለከተ የፌዴራል ትምህርትና ስልጠና ባለስልጣን አለ፣ ተቋም አለ። ለዛ ተቋም እየላክን በኦንላይን ነው ይህንን ስራ እየሰራን እንደውም ቀድሚያ በሀገሪቱ ደረጃ ይህንን ስራ ቀድሞ ከጀመሩት ተቋማት የእኛ ክልል ማነው፣ ክልሎች የእኛ ክልል አንዱ ነው። ኃላፊው አክለውም ማገልገል የአገልጋይ ግዴታ መገልገል ደግሞ የተገልጋዩ መብት መሆኑ ሊሸራረፍ የማይችል ሐቅ በመሆኑ ማህበረሰቡ በየቢሮው የተሰገሰጉ ህገወጥ አገልጋዮችን በማጋለጥ ረገድ ከጎናችን ሊሰለፍ ይገባልም ብለዋል። ህዝባችንም ከኛ ጋር ከተባበረ በመንግስት በኩልም እጅግ ትልቅ ቀናነትና የመተባበር ነገር ስላለ የሚመለከታቸው ሁሉ ከኛ ጋር ከጎናችን አሉ። ህዝባችን ያንን ተረድቶልን ከጎናችን ከቆመ ህገወጥነትን በአጭር ጊዜ ውስጥ አስወግደን የተሻለ አገልግሎት ህዝባችን የሚያገኝበት ሁኔታ እንፈጥራለን። ህዝባችን የሚያረክ አገልግሎት ወደ መስጠትም ባጭር ጊዜ እንገው ያለን ይህንን ደግሞ የሚያቅተን ነገር የለም የምለውን ለማስተላለፍ ነው። ህዝባችን በዚህ ላይ ከጎናችን ይቁም። ህገ ወጥነትን በጣም መጸየፍ አለበት። ተገቢውን አገልግሎት በቀጥተኛ መንገድ ነው ማግኘት ያለበት። የውይይቱ ተሳታፊዎች በበኩላቸውም ህጋዊነት ለድርድር የማይቀርብ ጉዳይ እንደሆነ ገልጸው በየተቋማቱ ያሉ ሰራተኞች አገልጋይ ነኝ በሚል ጽኑ አቋም ማህበረሰቡን በታማኝነት ሊያገለግሉ ይገባል ብለዋል።